እንግዲህ እኛ አሁን ወንድማችን ገብርዬ የጠቀሰው የራስን የመከላከል ዓለም አቀፍ ህጎች እና የሰብአዊ መብት ድንጋጌዎች ማንኛውንም ፍጡር እግዚአብሔርን የማያውቁ ተቋማት እንኳ የሰው ልጅ የመኖር መብት የግድ ተፈጥሮ ይነግራቸዋል። ምክንያቱም እኔ እግዚአብሔርን አወከለው ውቅ ራሴ ሰው ስለሆንኩ የመኖር መብቴን ነው የማወራው እና ኢንስቲንክት ወይንም ተፈጥሯዊ ስሜቴ የመኖርን ነገር ይነግረኛል የኔን መኖር የሚገዳደር የኔን መኖር ፈተና ላይ የሚጥል ነገር ሲያጋጥመኝ እንቀሳቀሳለሁ። ይህን ከህፃናትም ማየት እንችላለን። ህፃናት እናት ደረት ላይ ጡት ሲጠቡ የእናት እናት ልጆቹ እስኪያድጉ ድረስ ጡት ብዙ ወተት ስለሚይዝ እና ክብደት ስላለው የልጆቹ አፍ ላይ አርፎ አፍንጫቸው ድረስ የመሸፈን አቅም አለው እና ልጆችን ያፍናል። ስለዚህ እናቱ ሁል ጊዜ የጡቱን ጫፍ በሁለት ጣት ከስር ሁለት ጣት አስገብተው በአውራ ጣት ከላይ ጡታቸውን ይዘው ከልጁ አፍ ላይ ወደ ላይ ያደርጉና ጫፏ ብቻ ወደ አፉ እንድትገባ ያደርጋሉ። ያን ጊዜ ስቦ ወተት አግኝቶ ህፃኑ ይኖራል ማለት ነው። ያው ልጁን የሚያኖር ጡት እናትየው መደገፉን ትታ ብትለቀው ወተት አለው እንደየት ግን ልጁን አፍንጫሁንም አፉንም ስለሚያፍ ነው። አንደኛ ለህይወት የሚጠቅመውን ወተት መሳብ አይችልም። ሁለተኛ መተንፈስ ይከለክለዋል። ስለዚህ ይታፈናል። እና ህፃኑ ምንድን ነው የሚያደርገው? ምንም አያውቅም። ስለመኖር የሚያውቀው ነገር የተማረው ነገር ወይ ህግ አይጠቅስ ፖለቲካዊ ህግ፣ ዓለም አቀፍ ህግ፣ ሀገራዊ ህግ፣ ማህበራዊ ህግ፣ ሞራላዊ ህግ የሚባሉ ህጎችን በሙሉ አያውቅም። ህፃን ነው፣ ግን ተፈጥሮ ትነግረዋለች። ልክ ሲታፈን ልጁ ይወራጭና ከእናቱ ጡት ስር ይወጣል ማለት ነው። ግን የእናቱን ጡት መተው አይችልም ልብበብ ይሄ የመኖር የህልውና የሚባለው በተፈጥሮ የተሰጠ መሆኑን የሚጠቁም በእንስሳትም ያለ መሆኑን እናያለን። ከተፈጥሮ ቀጥሎ የምናየው ደግሞ ማህበራዊ ነው። አንድ ማህበረሰብ ሰውና ሰው አብሮ ይኖራል። ለመኖር የሚባለው ቃል በህይወት መኖር አለ። በህይወት ለመኖር እኛ ራሳችን ከመሬት ስለተፈጠርን ከመሬት በተገኙ ግብአቶች ነው የምንኖረው። ውሃ፣ እሳት፣ አፈር፣ አየር በነዚህ ነው የምንኖረው። ስለዚህ መኖራችን በነዚህ ስነ ፍጥረቶች ላይ ጥገኛ ከሆነ ለመኖር መሬትን እንከላከላ፣ ለመኖር ውሃ እንዲኖረን እንፈልጋለን፣ ለመኖር ከመሬት የሚገኘውን ሀብት እንፈልጋለን። ይሄ ሁሉ ህልውና ነው፣ ከህልውና ጋር የተያዘ ነው። ሁሉ ኖሮኝ ግን ሁሉ አሁን ያልኩት ተፈጥሮ ኖሮኝ ግን ሰይፍ የሚሰነዝር ካለ አሁንም አልኖርም፣ ምክንያቱም ከመሬት የሚገኘውን ውሃ ለመጠጣት የዘራውን ትን እህል ለመብላት መኖር አለብን። እነሱን አጥቼ ሳይሆን በሌላ እኔ መሳይ ፍጡር ውሳኔና ብያኔ እኔን ከምድር ለማስወገድ የሚሞክር ሰው ሲመጣ ልክ በህፃነት የእናቴን ጡት እንደገፈጠርኩትና ራሴን እንዳዳንኩት ሁሉ አሁንም በአዋቂነቴ ሰይፍ ምን ሰነዝር ካለ ራሴን የማዳም ግዴታ ተፈጥሮ ትነግረኛለች። የሚሰነዝር ስን ሌላ ሰው እየተናገርኩ ነው። ማህበራዊ ጉዳይ እዚህ ውስጥ ነው የሚመጣው። የሚሰነዝር አልኩኝ ሌላ ሰው አለ ማለት ነው። ስለዚህ እኔም እንዳልሰነዝር እሱም እንዳይሰነዝር፣ የምንመገብባትም የምንመገበውን ሰብልና የምንጠጣው አብረን እንድንጠቀም ማህበራዊ ህግ ያስፈልገናል ማህበረሰብ ማህበረሰቦች ሲበዙና አይደንቲቲ ካርቭ አርገው ወይንም ማንነትን ፈጥረው ይሄ አንድ ጠበቅ በም አለው ሁሉም የራሱ ህግና የውስጥ ህልውናውን ይጠብቃል። አባላቱን የውስጥ ህልውና በዕድር ይሁን በሃይማኖት በፈለገው ነገር ይጠብቃል። አብሮ ማህበረሰቦች እርስ በርሱ ሰዎች ህልውና ይሆናል። ማህበረሰብ ደግሞ የአባላቱ ህልውና ይሆናል። የአባላቱ ህልውና የማህበረሰቦቹን ህልውና የሚፈጥረው አሁን ማህበራዊ፣ መንግስታዊ፣ ተፈጥሯዊ ብለን ከፈል ነው ማለት ነው። ሃይማኖታዊ ደግሞ አለ ማህበረሰብ ሀገርና ድንበር የማይለየው በመንፈስ የሚያቆራኝ አንድ መንግስት ስርዓትን የሚያወርስ ደግሞ ሃይማኖታዊ ግንኙነት አለው። ይሄ መንፈሳዊ ህልውናችንን ከእግዚአብሔር ጋር ያለንን ስምረት ግንኙነት የመገናኛ መንገድ ሃይማኖታችንን አስተምሯችንን አስተምረውን ተከትሎ የሚፈጠረውን አምልኮ ለመጠበቅ አምልኮ የሚፈጸምበትን ቦታና ጊዜ ለመከላከል የሚያመልከውን ሰው ደግሞ በህልውና እንዲቀጥል ለመጠበቅ የሚደረገው የህልውና ተጋድሎ ሃይማኖታዊ ይሆናል ማለት ነው። አሁን ወደ ማህበረሰብ ስንመልሰው ደግሞ ማህበረሰቡ ውስጥ የማህበረሰቡ ሞራል፣ ስርዓት፣ ህግ ለመጠበቅ ከሃይማኖቱ ጋር እንዲናበብለት በእግዚአብሔር ዘንድ ዋጋ እንዲያሰጠው ሞራላዊም፣ ማህበራዊም፣ መንግስታዊውም ሁሉም ነገር ከእግዚአብሔር የማያጣላ እንዲሆን ሃይማኖት መልሶ ወደ ሌሎቹ ራሱን መንፈስ ያሰራጫል። ምን ይሰጠዋል? እሴትና መርህ ይሰጠዋል ማለት ልብ በሉ ይሄን ያዙልኝና አሁን የመጣውን ነገር እኔ አሁን ምን ሰዎች ምን ይላሉ ሃይማኖትና ፖለቲካ ይለያያል ይላሉ ኦኬ እንለየው እስቲ እግዚአብሔርን ከፖለቲካ እናውጣና እንዴት ነው የምንኖረው የትኞቹ ህጎች ናቸው በአለም አቀፍ ህግ ቅድም ወንድ ያነሳው ስለ ሰብዓዊ መብት ከስነ ፍጥረት እራሱ ተፈጥሮ በነገረችን ህግ የደነገግነውና የተስማማንበትን አለም አቀፍ ህግ እንለዋለን ቢያንስ በስጋ መኖሩን ይፈቅድልናል መንፈሳዊ ህይወታችን ሳይሆን ስጋዊ ህይወታችንን ይከላከልልናል። ስለዚህ እናከብረዋለን ማለት ነው ያን የዓለም አቀፍ ህግ። ከዓለም አቀፍ ህግ ጋር የምንጣላው ከእግዚአብሔር ተጣሉ ብሎ ከመጣ ነው። ከእግዚአብሔር ተጣሉ ብሎ ከመጣ እኛችን ምድር እንተዋታለን እንጂ በሰማትነት ከእግዚአብሔር አንጣላልህም ብለን ዓለም አቀፍን ህግ እንኳን የምንቃወምበት አቅም አለን። እንኳን የሰፈራችንን ህግ እንኳን የሀገራችን መንግስት ያወጣውን ዘር መንግስት ያወጣውን ህግ ማንኛውን ህግ እምቢ የምንልበት ደግሞ ኃይል አለ ውስጣቸው። ያን ህግ የምንጠቀመው መቼ ነው? ከእግዚአብሔር በሚለይ ደረጃ ህጎች ስራ ላይ መዋል ሲጀምሩ ነው። ከዛ ውጭ ያሉ ህጎች ሁሉ ለኛ ለሰው ልጆች እንደ ተጋድሎ የምናያቸው እንደ ፈተና የምናያቸው እንጂ ያን ያህል ጦር ሜዳ የምንወርድላቸው ላይሆን ይችላሉ። ከዛ ያርስካለኝ እዛ ሲደርስ ግን የሰማዕትነት ጉዳይ ነው። እንደ ማህበረሰብ እንዋጋለን፣ እንደ ግለሰብ ሰማዕት እንሆናለን። አሁን ራስን መከላከልን በቀላሉ እዚህ ምን እናደርጋለን ዲፋይን ማድረግ እንችላለን። ኢትዮጵያ ውስጥ ያለው ችግር ምንድን ነው? የሞራል ህግ፣ የዓለም አቀፍ ህግ፣ የተፈጥሮ ህግ፣ የሃይማኖት ህግ ሁሉ የጣሰ ሁሉንም የጣሰ የዘር ፖለቲካ ህወሓትና ኦነግ የወለዱት የዘር ፖለቲካ ላይ የተመሰረተ ሰውነት የሌለው ማህበራዊነት የሌለው ሃይማኖታዊነት የሌለው ዓለም አቀፋዊነት የሌለው ሞራላዊ ግዴታዎችን የማያከብር ለአራዊት ብንሰጠው አራዊት በተፈጥሯቸው የጸኑ ናቸው። አራዊትም ልንል አንችልም። ማለት የምንችለው አጋንንት ሊሆን ይችላል። አጋንንት ምንጃ ስርዓታቸው ታውቋል። መዋሸት ነው፣ ነፍሳትን ከእግዚአብሔር መንግስት ህግ መለየት ነው። በዚህ ምድር መግደል እንኳን አይደለም ኃጢአት የማይሰራውን ሰው እኮ መግደል አይችልም። በኃጢአት ነፍሱን ይገሉታል። በምድር ላይ ኃጢአት እንዳይሰራ ይጠብቁታል። ጭራሽ አጋንንት ምናልባት ለዚህ የአጋንንት ጣባ ይቀርብ ይሆናል አሁን ያለው ስርዓት። ስለዚህ ራስን መከላከል ምንድን ነው? ኦርቶዶክሳዊ ሰውም ዝም ብሎ ፍጥረታዊ ሰውም ሃይማኖት ኖረ አልኖረ ፍጥረታዊ ሰውም በጣም ቀላል እኮ ነበር ጠመን እግዚአብሔር ሰጠንን አይምሮ በትክክል አንጠቀም ብለን ነው እንጂ በጣም ቀላል ነው። በራስ ላይ ሊደረግ የማትፈልገውን በማንም ላይ አታደርግ ነው። የእናቴ ጡት እንኳን ሲያፍነኝ የምወራጭ ከሆነ እኔ አስቤ አልሜ ተደራጅቼ ታጥቄ ሌላ ሰው አላፍንም። በጣም ክክል ነው። የጨነቀን እኮ ከሰውነት አስተሳሰብ የወጡ ሰዎች ኢትዮጵያን ፖለቲካ የያዙት ከልሂቃን እስከ ዘረኞች እና እልቂቱ እየተካሄደ ነው የሞራልግ ሰብአዊ ህግ፣ ማህበራዊ ህግ፣ ሰማያዊ ህግ፣ የዓለም አቀፍ ህግ የማህበረሰብ ታሪካዊ በትውፊት ያገኘ ነው። ማህበረሰባዊ ህግ ሁሉ የተደመሰሰበት ዘመን ላይ ስለደረስን ቤተመንግስት ቁጭ ብለው ገዳይ የሚያሰለጥኑ ለሰማያዊ ህግ እንድንገዛ የሚያስተምረንን ሃይማኖት በዘር የሚበትኑ ገና ያልተወለደውን ጽንስ የከሌ ዘር ነው ብለው ጽንስ ሰንጥቀው የሚገሉ ሆስፒታል ውስጥ ታመጣ የተገላገለችውን እናት በእኛ ምድር እንትና የሚባል ብሄር አያድግም ብለው ህፃንና እናት ለይተው የሚያሳድዱ ሰዎች የተፈጠሩት ከሰውነት ያነሱ ሰዎችና አእምሮች ተፈጥሮ ቤተ መንግስት የገቡበት ፕሮፌሰር ዶክተር ተብለው የፖለቲካ ድርጅት ያቋቋሙበት ነፃነት ብለው አንድን ህዝብ በአንድ አካባቢ ጠቅልለው ይዘው ከእግዚአብሔር ለይተው የጦር መሳሪያ ያደረጉበት እንደ ህዋት አይነቱ የጦር መሳሪያ ነው፣ የትግራይን ህዝብ ያደረገው ወረፈለገ እየነዳ ይዋጋበታል። በገዛ ሀገር ውስጥ የውጭ ጠላትን እንግዲህ ካሉላ በኋላ እኮ አልተዋጋንም። ኢትዮጵያውያንን ስንወጋ ስንታፈታችን ነው። እስቲ ህዋቶች አስቡት። ኦነጎች አስቡት። በኦነግ ስር የተደበቃችሁ ሀብያዎች አስቡት። በኦነግ ስር የተደበቃችሁ የጸሎት ቤት ፍልፍል ተረፈናዚ ጴንጤዎች አስቡት። የሰው ደም ደስ የሚላችሁ ብልጽግና ወንጌል ሃይማኖትን የምትከተሉ የሚከተለውን መንግስት አስቡ። እዛ ውስጥ ያላችሁ ካቢኔዎች፣ ፓርላማ ውስጥ ያስቡ። የትኛውን ህግ ነው የምትከተሉት ነው? አሁን ይህን የምለው ለምንድን ነው? እነሱን ለመውቀስ አይደለም። የኢትዮጵያ ህዝብ እንዴት እየተመራ እንዳለ አውቆ እንዳያጠፋፉት ጥፋት የታወጀበት በተለይ ኦርቶዶክሳዊው ማህበረሰብ ከወለጋ እስከ አርሲ እስከ ሀረር እስከ ጎዴ እየተጨፈጨፈ ለፍትህ ቀርቦም አያውቅ ለፍትህ ቀርቦ ማያውቅ መንግስታዊ ዘር ማጥፋት የታወጀበት መንግስታዊ የዘር ማጥፋት በግልጽ የታወጀበት ከበደኖ እስከ ጎዴ እስከ ማይካድራ፣ እስከ ከሚሴ፣ እስከ ማነች ማርያም፣ ደንጎላት፣ አክሱም ያለቁ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ምዕመናንን ደም ኦዲት ያደረገ አንድም አባት አንድም መንግስት አንድም ድርጅት የለም ዓለም አቀፍም ሀገር ውስጥም። ለዚህ ነው ራስን ስለ መከላከል ማውራት ያለበት። ዓለም እንደዚህ ዝም ካለ ራሳችንን መከላከል አለብን። እንዴት ነው የምንከላከለው? ብዙ ነን፣ ጀግኖች ነን፣ ፈሪዎች አይደለንም። የሰማዕታት ልጆች ነን፣ እውነት አለን፣ ሀገራችን ነው። መንግስትን አምነን እረኞችን አምነን መጅሊሱን፣ ሲኖዶሱን፣ ቤተመንግስቱን፣ ፓርላማውን አምነን መከላከያ እኛን የሚከላከለን መስሎን ደንዝዘን ብዙ ዓመት ኖረናል። መከላከያ የሚገለን ከሆነ ደህንነቱ የሚሰልለን ከሆነ ለእኛ የሚሰልል ሳይሆን እኛን የሚሰልል ከሆነ ፖሊስ እኛን የሚገለን ከሆነ ጫካ ያስቀመጡት ሸኔ፣ ኦነግ፣ የኦሮሞ ነፃነት ሰራዊት ዋት የሚሉት ሰው እኛን የሚያርደን ከሆነ አርዶን መልሶ ራሱ የሚያለቅስ ከሆነ እኛ ኦርቶዶክስ ምን እናድር? ማንን እንጠብቅ? መልሱ እኮ ማንንም አንጠብቅም ነው ማንም ካልጠበቅን ታዲያ ምን እናርግ? የሚለውን ነው። ከዚህ ተነስተን ስለ ራስ መከላከል እንድናወራ ገብርዬ፣ ላንተ መልሼ ልስጥህና ራስ መከላከልን የሚመለከቱ ነጥቦች ቢነሱ እነዛን ነጥቦች ላይ መልሰን እንወያያለን። እደምተኞቻችንም ሀሳብ ይሰጡበታል፣ ይጨምሩበታል። ይሄ ፕራክቲካል ስለሆነ የሚሰሙን ሰዎች፣ ኢትዮጵያውያን ራሳቸውን ከተደገሰላቸው ጥፋት ለመዳን የሚፈልግ ማንኛውም ኢትዮጵያዊ በትክክል አድምጦ እኛ የምንለው ሀሳብ ለማጫር ስለሆነ ተጨማሪ ሀሳቦችን አፍልቆ ራሱን ለመከላከል ዝግጅት ማድረግ ያለበት ሁኔታ ላይ ስለምንገኝ እነ አብይ አህመድ፣ እነ ሽመልስ አብዲሳ፣ እነ ህዋት፣ እነ ሌሎቹም ዘረኞች ኢትዮጵያ ውስጥ የዘር ማጥፋት እንዲከሰት እየተከሰተ ያለው የበለጠ ጥፋት እንዲመጣ በተለይ በተለይ አለምን ሁሉ በጂሃድ ማጥፋት የሚፈልገው እና በጽንፈኛ ዋሃቢያ የተደራጀው ኢትዮጵያ ውስጥ ያለው ኔትወርክ ከአልሸባብ ጋር የተቆራኘው እንዲህ አይነቶችን እድል ተጠቅሞ ፍጅትና እልቂት ሊያስከትል ስለሚችል አሁን ከዚህ የባሰ ስለሚሆን ምንድን ነው ሰው ማዘጋጀት እና መዘጋጀት ያለበት ደንዝዞ ተቀምጦ ነው የሚጠብቀው ሞቱን ወይስ ከአሁኑ ነው ስራ መስራት ያለበት እንደኛ አስተሳሰብ ከአሁኑ ነው ስራ ማስራት ያለበት ደጁ ላይ ሲመጣ ብቻ አይደለም፣ እስኪዘጋጅ ደጁ ላይ ቢመጣስ ምን ያደርጋል የሚለውን ብታነሳልን። ባጭሩ እግዚአብሔር ይስጥልኝ። መግቢያ ይበቃናል። እንግዲህ ረጅም መግቢያ ነው ያረኩት ይመስለኛል።